የኢትዮጵያ መድኃኒት አቅራቢ አገልግሎት ባህር ዳር ቅርንጫፍ ምቹ የስራ አካባቢን በመፍጠር ለደንበኞች የላቀ አገልግሎት ለመስጠት ዘርፈ ብዙ ስራዎችን አከናውኗል። በዚህ ፕሮግራም ቅርንጫፍ ላይ በመገኘት ምን ምን ስራዎችን እንዳከናወኑ ቅኝት አድርገናል። አብራችሁን ቆዩ። ላለፉት አራት አምስት ዓመታት በተለይ የዚህ መሰረተ ልማቱ አካባቢ ላይ ትልቅ ስራዎችን ሰራ ነው የነበረው እና መጀመሪያ እንግዲህ ተቋማችን ያለበትን ሁኔታ ነው አሰስ ስናደርግ የነበረው ከሰራተኛውም ከተገልጋዩም ያው ምቹ አካባቢ ሁኔታ ለመፍጠር ምንድነው የጎደለን የሚለውን ነገር በሰፊው ሰራተኛውንም በማወያየት ከጤና ተቋማትም ከዛ ውጭ የሚመጡ ተገልጋዮችም አስተያየት በመሰብሰብ ግቢያችን ላይ ያለውን ነገር ነው እንግዲህ ማጥናት የፈለግ ነው። እንግዲህ ያን ያሳዩት የነበረው ፋይንዲንጎቹ ውጤቶቹ በጣም ግቢው ለስራ ምቹ እንዳልሆነ እዚህም እዛም የተልከሰከሱ ነገሮች እንዳሉ ስራ ለመስራት በጣም የሚያስቸግር እንደነበረ ነው እንግዲህ ያገኘነው ውጤት። ወደ ስራዎቹ ስንሄድ የመጀመሪያው ነገር የሚፈለጉና የማይፈለጉ ነገሮችን በካይዘን ቢሆን የመለየት ነገርና የማስወገድ የሚሸጡትን የመሸጥ የሚሰጡት ለመስጠት በተለይ ጤና ተቋማት የሚፈልጓቸው ካሉ ከዛ ውጭ ደግሞ በተቋም ውስጥ ያሉ የተለያዩ ኮሚቴዎች አሉ እንዲንቀሳቀሱ እነሱም ሽጠው እንዲጠቀሙ ያንን በማኔጅመንት እየወሰድ ግቢ ላይ አላስፈላጊ የምንላቸውን ነገሮች የማስወገድ ስራ የሰራ ነው። ከዛ ውጭ እንግዲህ እንደምታዩት በየግቢው ላይ አንደኛ በጣም በመሰረታዊነት ሽንት ቤት የሌለው ቤት ነው የነበረው። ይህ ቤት እንግዲህ ከሶስት ከአራት ዓመት ፊት ብትጠይቁ ምንም አይነት ሽንት ቤት ለተገልጋዩም እዚህም ስለሚያገለግለው አካልም ሽንት ቤት አልነበረም። አሁን በምታዩት ሁኔታ እንግዲህ በጣም ደረጃቸውን የጠበቁ ለውጭም ለውስጥም ሊሆን የሚችሉ ሁለት ሽንት ቤቶችን መገንባት ችለናል። ከዛ ውጭ ደግሞ በጣም መድኃኒቶቻችን ይበክልብን የነበረው የግቢው ሁኔታ ነው የነበረው። አዋራ እየተነሳ መድኃኒቶቹን ያበላሽ ነበርና እሱንም እንግዲህ ዲዛይን በማሰራት ቆንጆ የሆነ ያያችሁትን አስፓልት ማሰራት ችለናል። ከዛም ስንቀጥል ካፍቴሪያው ሰው ተረጋግቶ ቁጭ ብሎ ሻይ ቡና የሚልበት ምሳ የሚበላበትም ምቹ ሁኔታ ስላልነበረው ካፍቴሪያ ነው እንግዲህ ያዘጋጀነው። ካፍቴሪያው እንደምታየው በጣም ስታንዳርዱን የጠበቀ ካፍቴሪያ ነው። እሱን ማዘጋጅ ችለናል። ሰው ሲንቀሳቀስም ደግሞ እንዳይቸገር ወኩዎቹን በደንብ ደረጃውን በጠበቀ መንገድ መስራት የቻልንበት ሁኔታዎች ያሉ ከዛ ውጭ ወደ መጋዘን ስትገቡ ደግሞ መጋዘኑ እንግዲህ አቴታይም ወይም ደግሞ በአንድ ጊዜ የማውረድ የመጫን ስራዎችን ለመስራት እንድንችል ያሉ በሮችን የማስፋት ስራን የሰራ ነው። ተጨማሪ በር ነው የከፈትነው። ስለዚህ በአሁኑ ሰዓት መድኃኒትም እየተራገፈ ደንበኞችን ማስተናገድ የምንችልበት ሁኔታ ስራችን ማሳለጥ የቻልንበት ሁኔታ ነው ያለው። ከዛ ውጭ መጋዘን ውስጥም ቢሆን ያው መሬቱ ፍሎሩ በየጊዜው ነው እየተበላሸ ያለው እና እሱን የመጠገን ስራ የሰራንባቸው ሁኔታዎች አሉ። ከዛ ውጭ ደግሞ እንግዲህ ባህርዳር ላይም ተቀምጠንም ቢሆን ያው በየጊዜው የውሃ ችግር ይገጥመናል። ስለዚህ ይሄን የውሃ ችግር ዘላቂ በሆነ መንገድ ለመፍታት እንግዲህ የከርሰ ምድር ውሃ 80 ሜትር ዘልቀን በመግባት ደረጃውን የጠበቀ የከርሰ ምድር ውሃ ያወጣንበት ሁኔታ ነ ። ስለዚህ አመቱን ሙሉ ሰራተኛው ወይም ደግሞ ለጽዳትም ይሁን ለተለያየ አገልግሎት ለአትክልት፣ ምን ልንለው እንችላለን ለተለያዩ አገልግሎት የሚለው አመቱ ሙሉ ያለ ውሃ ችግር እንድናሳልፍ የሆንበት ውሃ ያወጣንበት ሁኔታዎችን ያሉ። ከዚያ ውጭ እንግዲህ ክፍሎችን የማደራጀት ስራዎችን በሰፊው የሰራንበት ሁኔታ ነው ያለ። ምክንያቱም አንዳንድ ክፍለ የቆየ ቤትም ከመሆኑ አንጻር ክፍሎቹ ያኔ በነበረው የሰራተኛ ቁጥር ልክ ነው የተገነቡት እና ሰራተኛው የበዛ ሴት የሚሰራበት ክፍል ስላለ የለው አንዳንዱ ክፍሎችን በማስለቀቅ አላስፈላጊ ቅድም እንዳለው አላስፈላጊ እቃዎቹን በማስወገድ ክፍሎቹን በማደስ የሚያስፈልጋቸውን የመሰረተ ልማት ግባት በማሟላት ለቢሮ መገልገያ እንዲሆኑ ማድረግ የቻልንባቸው ተጨማሪ ክፍሎችን ደግሞ የገነባንበት ቤት፣ እንዲሁም የጥባቃ ቤቶች በጀርባ ይታያችሁ ከሆነ ማማዎችን የገነባንበት ሁኔታ ነው ያለው። መጋዘን ላይ ስራን የሚያሳልጡ የወለል የማስተካከል ስራ ተጨማሪ መጋዘን በር የመክፈት ስራ፣ እነዚህ ኮንትሮልድ ለሆኑ ኤንፒኤስ የሚላቸው ለነሱ ግባቶች ሎክድ የሆነ ካቢኔት ከማዘጋጀት አኳያ፣ ዲስፓች ቴቪዶችን ከማዘጋጀት አኳያ ብዙ ነገሮችን ሰርተናል ማለት ነው። በተጨማሪም እንግዲህ ግቢው እንደምታውቁት ለስራ ምቹ አልነበረም። አቧራ ነበረ። እሱን ያው ዋና መስሪያ ቤት በፈቀደልን በጀት መሰረት አስፋልት የመስራት ስራ ሰርተናል። አስፋልቱን ደግሞ ለግቢው ውበት የጨመረ የሆነ ነው ማለት ነው። ከዚያ በተጨማሪ እንግዲህ ክፍሎችን እንዲሞልሽ አድርገን ለስራ ምቹ የስራ ፍሰቱን በሚያቀላጥፍ መልኩ ክፍሎችን እንዲሞልሽ አድርገን የማስተካከል ስራ ሰርተናል። የኤሌክትሪክ ኢንስታሌሽን ሊከብ የቆየስ ከመሆኑ አቋያ አንዳንድ ያምሽተንም ስንሰራ የኤሌክትሪክ መቆራረጥ ነበር። እሱን በሚቀርፍ መልኩ በአዲስ መስመር ዝርጋታ ኤሌክትሪክ ያሰራንበት ሁኔታ አለ። እንዲሁ ግቢውንም ግቢውም 400 ሜትር እንትኑን ሙሉ ዙሪያውን ኤሌክትሪክ ዳንጀር ያሳጠረንበት ሁኔታ አለ። ለጥበቃ ምቹ እንዲሆን ማማ አልነበረንም። ማማ ያሰራንበት ሁኔታ አለ። ከዛ ውጪ በተጨማሪ ደግሞ ምንድነው ደንበኞቹም በቀላሉ እኛም ሰራተኞች በቀላሉ ወደሚፈልገው ቦታ እንዲሄድ አቅጣጫ ጠቋሚዎችን ማሰራት የሳይኔጅ እነዚህ በካሜራ ሰርቬይላንስ ውስጥ እንደሆኑ ይሄኛው ቦታ ለዚኛው ብቻ የተፈቀደ እንደሆነ አውቶራይዝድ ፐርሰን ብቻ መግባት እንደሚችል፣ ሌሎችንም የኤመርጀንሲ አሰምብሊንግ ፖይንት የሚጠቁሙ እነዚህ የመሳሰሉ በርካታ ሳይኖችንም ሰርተናል ማለት ነው። ትልቁ ነገር በተለይ የዚህ ካፌው ብዙ ችግሮች ያለ ነው። ለእኛ ብቻ ለሰራተኞች ብቻ ሳይሆን ግባት ፈልገው እኛ ጋር ለመምጣት የሚመጡ ደመኞችም ደምኞችም በአቅራቢያቸው ስራቸውን እዚሁ እየተከታተሉ የሻይ አገልግሎት የካፍቴሪያ አገልግሎትም እያገኙ እየተሰናገዱ ነው ያሉት ማለት ነው። ግቢያችን በጣም ለውጥ አለው። በፊት የነበረው መጸዳጃ ቤት የለንም። የኔ ያው ከጽዳቶችም ጋር ስለምሰራ ግቢ ውስጥ የነበረ አቧራ ጭራሽ መንቀሳቀሻ የሌለው አትክልት ለማጠጣት ውሃ የምንቸገርበት ሁኔታ ነበር የነበረው። አሁን ግን ከጊዜ በኋላ የግቢ አስፓልት ሰርተናል፣ ሻወር ሽንት ቤት አለን፣ አደገኛ አጥር ግቢያችንን አድርገናል፣ ካፍቴሪያ ጎጆዎችን ሰርተናል። እንደምታየው እያየሽው ያለውን ነገር ስለሆነ እነዚህ እነዚህን አድርገን የግቢያችን እንደዚህ በአማረ መልኩ እያየሽን ያለሽው አሁን የመኪና ማቆሚያዎቹ ልዩ ልዩ የመኪና ማቆሚያዎች ተበጅቶላቸዋል። ግቢያችን ውስጥ ደግሞ አንዳንድ ወደ ውስጥ ወደ ቢሮ ያልተስተካከሉ ነገሮች ነበሩ። እነሱ ሁሉ ታች አቧራና በጣም ምቹ ባልሆነ ሁኔታ ነበር የነበረው። አሁን ግን በዘመናዊ ፎርክሊፍቶችም ውስጥ እንዲንቀሳቀሱ አስፓልቶቹ በሚያምር ሁኔታ የተሰሩበት ሁኔታ አለ። ስታፎችም ደግሞ በቀላሉ ጋሪዎችን ምኖች እንዲያንቀሳቅሱና አጠቃላይ በግቢ በሚያምር ሁኔታ እና ለሰራተኛም በቀላሉ የሚጠቀምባቸው ስታፎችም በቀላሉ እንደገና ደግሞ ከዛ ውጭ ደንበኞችም ደግሞ በተሳለጠ ሁኔታ ስራ ለመስራት እንቅስቃሴዎችን የጊዜን ይቆጥባል። አንደኛ ምቹ የስራ አካባቢ ነው። ለደንበኞቻችንም ለሰራተኛውም ተረጋግተው ረጅም ሰዓት ደንበኞችን ለማስተናገድ ደንበኞችም ደግሞ ቆይታቸው ያማረ የሰመረ ግቢ ውስጥ ለረጅም ጊዜ ሳይሰለችው እንዲቆዩ የሚያስችልበት ሁኔታ ነው ያለው። ተጨማሪ በሮችን በመክፈታችን ደግሞ ሰራተኛው ተከፋፍሎ በተለይ መጋዘን ውስጥ የሚሰሩ ሰራተኞች በአንድ በኩል መድኃኒቶችን የማራገፍ ሁኔታ አሁን ሶስት በር ነው ያለው፣ በሁለቱ በር በኩል ደግሞ ደንበኞችን የማስተናገድ እንዲሁም ደግሞ ምናልባት እነዚህ በሮች የሚወርድ የሚጫን ነገር ከሌለ ደግሞ ደንበኞችን በሶስቱን በር የማስተናገድ ሁኔታ ነው ያለው። ይሄ እንግዲህ ቀልጣፋ በአጭር ጊዜ ውስጥ ደንበኞች ተስተናግዶ ሲሆን እርካታቸውን የመጨመርበት የሚጨምርበት ሁኔታ ያለው፣ አንዳንዶቹም ወጪ የሚቆጥቡበት ሁኔታዎች አሉ። ያው እንግዲህ ለምሳሌ ውሃ በማጎልበታችን ለውሃ የሚከፈል ወጪ አይኖረንም ማለት ነው። ስለዚህ እንዲህ እንዲህ አይት ነገሮች ይኖራሉ። ንጽሕናንም ከመጠበቅ አንጻር ውሃ አመት ሙሉ መኖሩ ግሪኒንግ ግሪን አካባቢው ንጹሕ ጽዱ እንዲሆን ወይም ደግሞ ልምላሜ እንዲኖረውም ከማደግ አንጻር መጋዘኑም ለማጽዳት ማነው ክፍሎችንም ለማጽዳት እንግዲህ የውሃ ችግር አመት ሙሉ የማይኖርበት ሁኔታ የሚኖርበት ሁኔታ ስላለ ያው ከቆሻሻ ጽዱ የሆነ አካባቢ ለመፍጠርም ያስቻለበት ሁኔታ ነው ያለው። ስራው እንግዲህ አንደኛ እንዳልሱ ነው የሰራተኛውን እርካታ ጨምሯል። ሰራተኞች ባገኘነው አጋጣሚ ሁሉ በቃ ጥሩ ስራ ሰርታችን እና ሊበል ነው የሚባለው። ሁለተኛ ደንበኞች አንዳንዴ ሰነድ አሰርተው ይጠፉ ነበር፣ ምሳም ፍለጋ፣ ሌላም ነገር ፍለጋ ይሄዱ ነበር። አሁን በአቅራቢ የካፌ አገልግሎት ስላለ ሁሉንም መስተንግዶ ያገኛሉ። ደንበኞቻችን በቅርበት እናገኛቸዋለን ማለት ነው። ከዛ ተጨማሪ ደግሞ ደንበኞች ወደ ግቢያችን ሲገቡ የሚያስፈልጉ ለደንበኞች የሚያስፈልጉ መረጃዎችን በቀላሉ ሰው ሳይጠይቁ በየአካባቢ በለጠፍናቸው እነዚህ ሳይነጅ በዛ መሰረት ተመርተው ወደሚፈልጉት ቦታ መሄድ ይፈልጋሉ ማለት ነው። ብዙ ነገሮች ጥቅም አንተ ብሎናል ማለት ነው። ስራም ከማሳለጥ አኳያ ከፍተኛ ተጨማሪ በር በፊት የነበረው ሁለት የመጋዘን በር ነበረ። አሁን ተጨማሪ በር በመክፈታችን ስራችን ለሬሲቪንግም ለሽንግም በጣም አቀላጥፎልና ማለት በአጭር ጊዜ በርካታ ደመኞችን ማስተናገድ እየቻለ ነው ያለነው ማለት ነው። የተሰሩት እንትኖች ማለት ነው፣ ከመኪና ማቆሚያ ጭምር ትልቅ ችግር ነበር ለከስተመሩ ማለት ነው። የሚመጣው የሚራገፈው መድኃኒት የሚቆምበት ቦታ ራሱ የሌለበት ሁኔታ ነው የነበረው። እንዳልኩሽ ተመልሼ ወደ ኋላ ስለ አቧራ አለ ምናልምቹ ምቹ ያልሆነ ቦታ ማለት ነው። አሁን ግን ይኸውልሽ እንዲነቃቅ ያለ አስፋልት ይዘን እንደፈለገን ሆነን ከስተመሩም ተደስቶ የሚሄድበት ሁኔታ ነው ያለው። ከየወረዳ የሚመጡ መኪናዎች አሉ። እነዛ መኪናዎች ሁሉ የሚያድሩም ከሆነ የዚህ አስፋልት ውጤት ገብቶሻል። ምንም አይነት ስጋት በማይኖርበት መልኩ ተቋም ውስጥ አድሮ ነገ የሚወጣበት መንገድ አለ። በፊት መኪና ገብቶ እንደፈለገ ለመጫን አይችልም የነበረ፣ አንደኛ አቧራ ነው። ሁለተኛ ነገር ደግሞ መኪና አዙሮ መግባት አይቻልም የነበር። በአሁኑ ሰዓት ግን በቀላሉ አስፋልት ከመሆኑ የተነሳ በቀላሉ ሁለተኛ ነገር ደግሞ እንቅስቃሴን፣ ጊዜን ይቆጥባል እና ለደንበኞቹ ትልቅ አስተዋጽኦ አድርጓል። ከዚህ ባለፈው ሁኔታ ደግሞ ስታፉም ደግሞ ስራን ለመስራት በቀላሉ መጠቀም እንዲችል ሆኗል። ደንበኞች የምንሰማው ፊድባክ በጣም ጥሩ ነገር ነው። ሳይሰለችው ረጅም ሰዓት ቤታችን ውስጥ እንዲቆዩ የሚያስችልበት ሁኔታ ነው ያለው። ትልቁ የምንሰራው ደንበኞቻችን ማርካት ነው። እንግዲህ ከበስተ ጀርባ ደግሞ ቶሎ ቀልጣፋ የሆነ አገልግሎት ስንሰጥ በአጭር ጊዜ ተስተናግደው የሚሄዱ ከሆነ እዛም እነሱን የሚጠብቅ በሽተኛም ስላለ መድኃኒቱንም በአጭር ጊዜ የሚያደርሱበት ሁኔታም ስላለ ለደንበኞቹ መድኃኒቱ ቶሎ የሚደርስበት ሁኔታ ይኖራል ማለት ነው። ሰራተኛውም ቢሆን እንዳልኩሽ አሁን የምሳ ሰዓቱን ቤት ደርሶ ከመምጣት ወይም ሌላ ቦታ ወጥቶ ከመምጣት በአጭር ሰዓት ውስጥ እዚሁ ግቢ ውስጥ ሻይ ቡና ያለ ምሳም የሚመገብበት ሁኔታ ስለያለ በቀላሉ ሰራተኛውን ኢቭን ከስራ ሰዓት ውጭ የማግኘት እድላችን በጣም ከፍ ያለ ስለሆነ ይህ እንግዲህ በየትኛውም ታይም ኢመርጀንሲ ባለበትም በሌለበትም ሰዓት ሰራተኞቹን በአጭር ሰዓት አገኝተን ደንበኞችን ለማስተናገድ ምቹ ሁኔታ የፈጠረበት ሁኔታ ነው ያለው። የእኛም ሰራተኛ የሆነ የውጭ ደንበኞች በጣም ደስተኞች ናቸው። ግቢያችን ሁል ጊዜ ይነግሩናል፣ ግቢው እንዳማረ፣ ደስተኞች እንደሆኑ፣ የእኛን ትሬንድ ሌሎች ወስደው ማስፋት እንደሚፈልጉ በነገራችን ላይ ለጉብኝት የዚህ አካባቢ ያሉ የባህርዳር ከተማ ውስጥ ያሉ ተቋማትም እየመጡ እንደ መልካም ተሞክሮ ሆስፒታሎች እንደ መልካም ተሞክሮ እየወሰዱ እየሰሩበት ያለው ሁኔታም ነው ያለው ማለት ነው። እጅግ በጣም በርካታ ስራዎች ነው አሁንም እየሰራ ነው ያለነው። እንደምታዩት ግቢ አካባቢ ላይ ቤቱ የቆየ ከመሆኑ አንጻር በተለይ ደረጃዎቹ ምኖቹ የተበላሻሸሹ ነው የነበረው። በአሁኑ ሰዓት እነሱን የመጠገን ስራ እንዲሁም ደግሞ በጋ ከክረምት ለመስራት በሚያስችል ሁኔታ ካኖፒ ወይም ደግሞ በር ላይ ሼድ የማዘጋጀት ስራ እንደምታዩት እየተሰራ ያለበት ሁኔታ ነው ያለው። እንግዲህ ቀሪ ሌሎች ስራዎችም አሉ። እንግዲህ እስከ ዓመቱ መጨረሻ ይህን አጠናቀን እንሰራለን ብለን ነው የምናስበው። በተለይ ክረምት ላይ ግቢያችን በጎርፍ ስለሚጥለቀለቅ ከሌሎቹ ከሚመለከታቸው አካላት ጋር በመሆን ውሃው ግቢያችን ውስጥ እንዳይቆይ ወደ ውጭ እንዲፈስ ለማድረግ እሱንም ስራ እየሰራንበት ነው ያለ ነው። እንግዲህ ከዛ ውጭ ሲኔተር አካባቢ ቢሆን እንደምታዩት ራቅ ያለ ቦታ ነው ያለው፣ አካባቢው ቆሻሻ የሚደፋበት ቦታ ስለሆነ መግቢያው ምቹ አይደለም። ስለዚህ መግቢያውን ለማመቻቸት እንግዲህ የመግቢያ መንገድ እንዲዘጋጅለት ዲዛይኖች የተዘጋጁበት ሁኔታ ነው ያለው። መብራት የለውም። መብራት እንዲኖረው ደግሞ ከመብራት ኃይል ጋር ትራንስፎርመር እንዲሁም ከዋናው መስሪያ ቤት በጀቱን ማስፈቀድ ተፈቅዶልናል። እሱን ለመስራት እንግዲህ እንቅስቃሴ ነው ያለንበት ማለት ነው።